ወይዘሮ ሙላለሽ እስር ቤት እንዳለች ነው። ባዩሽ ያው ተጠርጣሪ ሆና ባዩሽ ስለሞተች ገዳይ ናት ተብሎ እንግዲህ ተእስር ቤት ገብታለች ማለት ነው። ያው ፍርዱ እስከ ሲያወጣው ድረስ፣ እውነቱ እስከ ሲያወጣው ድረስ ያው እስር ቤት ናት ማለት ነው። የገደላት ግን የገደላት ግን ባለቤቷ፣ የገዛ ባለቤቷ ነው የገደላት ማለት ነው። የባዩሽ ባል ነው የገደላት። እሱ ግን አስመስሎ ወደ ፍርድ ቤት መጣ ማለት ነው። አሰላም አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝርፍርፍ ይበርልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱኝ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር ላይ አላህ ይጠብቀን። ቤተሰቦች እንግዲህ ዛሬ እየላችሁ የመጣሁት ኖላዊ ኖላዊ አንድ መቶ ሀያ ነው እየላችሁ የመጣሁት ማለት ነው። እንደምትወዱ ተስፋ አደርጋለሁ። እንግዲህ ይሄ ብዙ ነገር እንማርበታለን ብለን ተስፋ እናደርጋለን። እናንተም ደግሞ የአበረታታችሁኝ ባለት ነው ሼር ላይክ ያደረጋችሁ አበረታቱኝ ማለት ነው ድራማው እንደቀጠለ ነው ማለት ነው። የባዮሽ ባለቤት ወደ ፍርድ ቤት መጣና፣ ፍርድ ቤቱ እንግዲህ ዛወቀ ግባ ወይ መግባት ይቻላል ሲለው፣ አዎ ግባ አለው። ምን ነው አላወቀኝም መሰለኝ። አይ ማወቅ ሳውቅ አለው። እንዴት መጣ ለማለት ፈልጌ ነው አለው። አይ ምን ላድርግ ብለህ ነው አለ የሙላት እንግዲህ ሙላት ለምትን ለማለት ነው የመጣው ማለት ነው። አይ እኛም ራሳችን እኮ መምጣት እንችል ነበረ አዘን ላይ ስለሆናችሁ ብለን ነው አለው። ምንም ምን ማድረግ አለብኝ? ምንም ማድረግ አልችልም አለ የባዩሽ ባል ማለት ነው። እንግዲህ የባዩሽ ባል ገዳይ ነው ግን አይታወቅበትም። ሁሌ ሰክሮ መጥቶ እንደሚመታት እንደሚጨቀጭቃ፣ ተራቱ ና ቁርሱ ምሳውን ሁሉም ዱላ እንደሆነ ሁሉም እንግዲህ አንዳንድ ደብረቷ ትላንትና በሙላት ትሰማላቸው ማለት ነው። በነገራችን ላይ ሙላት ያው ሁለታቸው በጣም ንጹህ ጓደኛ ጥሩ ጓደኛ በመሆን ሁሉም ሰው ያውቃል ማለት ነው። ያው እንትና ባዩሽ፣ ያው ባዩሽ ብትፈነክታትም ግን የትዬ ሙላለች እንደዚህ አይነት ነገር ደግሞ ታደርጋለች ብሎ በፍጹም አይታሰብም። አታረግም፣ እንደዚህ አይነት ጨካኝነት ደግሞ የላትም። ሲጀመር ደግሞ የእሷ ያላት ቦታ በጣም ከባድ ነው። በጣም እንደምትወዳት ታውቃላችሁ። ሁሉም ሰው ይወዳታ ማለት ነው። ግን ዙሮ ዙሮ ራሱ ጋር ነው የሚመጣው። ግን ዛሬ እሷ ጋር ሊጮሁባት ነው። እየመጣውላችኋለሁ አለው። ቤተሰብ በጣም የሚገርም ነው። እናንተስ ብትሆኑ ስንት ስራ አለባችሁ? እኔ ልምጣ ብዬ ነው እኮ አለ። እንዴት ነው? እንዴት ነው በረታችሁ? ሲለው የሞተ ተጎዳ እንጂ ያለው ማ እህል የበላ ነው አለ። የወይዘሮ ባለቤት ማለት ነው። እንግዲህ አይዞት መጠንከር ነው ሲባል፣ እያለቀሰ ነው። እንግዲህ እያለቀሰ በሶፍት አይኑ እያጠረገ ነው። ያው ዞሮ ዞሮ ራሱ ጋር እስከ ሲመጣ ድረስ እንግዲህ የቀጠለበት ነው ማለት ነው። ውሸት ማለት ነው። እንደው ሳስበው ሆዴን እያቃጠለኝ ነው። የሞተ ሰው ግን እኮ አይመለስም አሉ ባለቤቷ። ያኛው ደግሞ የፍርድ ቤቱ ደግሞ እሱስ ልክ ነህ ልክ ነህ እየደረሰበት እያቀዋል ነው። እኔ እኮ ነገር እየው ሁሉ እሺ ምን ላድርግ? እሺ ለምን መጣው ሲላቸው እኔ እኮ ነገር ሁሉም በቃ የት ደረሰ ብዬ ልጠይቃቸው ብዬ ነው የመጣሁት አለ። አዎ እሱማ እናቃለን ግን ሰብስበን በአንድ መረጃዎችን በአንድ አይነት ሰብስበን ልነግሮት ፈልገን ነው። እንዴ ይሄ ምን መረጃ ያስፈልገዋል? እንዴ ምንም መረጃ እኮ አያስፈልገውም። ገዳዩን ታይቶ እንዴት አይነት ነው መረጃ የሚያስፈልገው? አለ የባዮሽ ባል። እንዴ ምን ማለት ነው አለው። እሷ ኮ ጠዋት ማታ ኮ ተሳቃለት ሞት ነበረ። እንዴ ማን ሲለው፣ አዋ፣ ማን? ወይዘሮ ባዮሽ ሲለው፣ አዎ፣ ጠዋትና ማታ እያሰቃያቻት አለ። ጠዋቱ ሁሉም ስት ወጣ ተሳቃ የሞተች እንዴ። ምን ሆና ነው የምትሳቀቀው? መላ ትገድለኛለች እያለች ነው አለው በፍጹም ሲለው አሁ ምላት ኬትና የ ትደፋኛለች ብላ እየተሳቀቀች አለሁ ሁሌ ጠዋት እና ማታ ሜላት ትገለኛለች ሜላት ትገለኛለች ሜላት ትገለኛለች እያለች ነበረ አንተ ይሄን ታውቃለህ ስለ እኔ መቼ ጸባቸውን አውቃለሁ ፍቅራቸው ነው የማውቀው የነበረው እንጂ ጸባቸውን እኮ አንድ ቀን ማውቅ ያላቅም ግን ሲዋደዱ ነው ማያቸው አለ እሺ ሜላት ትገለኛለች ስትል የት ሰሙ እንዴት ሰሙ ሲል ኧረ እሷ አሁን ይጣሉና አሁን እንዴት ዝም አሉ። ሜላ ትገለኛለች ስትል እንዴት ዝም አሉ ሲል እኔማ፣ አሁንም ይጣላሉ ትንሽ ቆይቶ ይታረቃሉ። አሁን ይጣላሉ ትንሽ ቆይቶ ይታረቃሉ። በእሱ እሱ ነው አሉ አሁን ይታረቃሉ። አሁን እያረረ ብሎ እንደገና መልሶ ያለቀሰ ነው እንግዲህ የወይዘሮት ሙላሽ ባለቤ የወይዘሮ የታሰረችዋም ሳይትሆን የሞተችዋ ማለት ነው እንግዲህ ባሏ በጣም አዝኖ እያለቀሰ ነው። ራሷ ገሏት ነው። ራሱ ገሏት እንግዲህ እያለቀሰ ነው ማለት ነው። ልጁ ደግሞ የፍርድ ቤቱ አይዞ አይዞ ብሎ እንግዲህ መጥቶም በአሁን እየጠረገ ነው። እኔ እኮ የሚያስለቅሰኝ ምንም አቅም የለው ምንም አይችልም ብሎ ሲጫወቱብኝ ነው ሲል የህግ ቤቱ አይዞ፣ ማንም ማንም ሰው በአሁን ህግ አለ። ማንም ሰው ላይ ሰው ተጫውቶ ሰው ገሎ ማንም የሚቀር ሰው የለም አለው። አይዞ፣ ሁሉም ነገር ህግ አለው። የህግ ተወው አለው። እሺ አንድ ብቻ ይቅርታ ታደርግልኝና ወይዘሮ ሙላት እስቲ ያለችበትን የትና ለምንድን ነው ብዬ ልጠይቃት አለ። ህግ ቤቱ እስቲ እሷ ፈቃደኛ ከሆነች እሺ፣ ችግር የለም አለው። እንግዲህ የባዩሽ አባት ስቅስቅ ብለው የባዩሽ ባለቤት ስቅስቅ ብለው ያለቀሱ ነው። ምን ለአባት ላድርግሽ አቅም አጥቼ ነው ሲል የፍርድ ቤቱ አይዞት አይዞት አይዞት ተረጋጉ ብሎ እንባቸውን የጠረጉ ወደ ሙላት ቤት ወደ እስር ቤት የወሰደዋል። ጽዮን ቁጭ ብላ ስልክ እየጎረጎረች ነው። ቅዱስ ተመጣ ጽ እያላት ነው። ደግሞ ምን ልታረግ መጣ አለው። ደግሞ ነጋልህ ስትለው ምን ነው ስትል፣ ደግሞ ምን ልታረግ ነው የመጣኸው አለችው። ያው እኔ እኮ እኔማ ናፍቀሽኝ ነው ልይሽ ብዬ የመጣሁት አለችው። ቆይ ግን ቅዱስ አቤት እኔ ሆነ ብለህ ለመረበሽ ነው እኔ ጋር የመጣኸው፣ ማለትስ? አላት አገር ሰላም ነው ብዬ ስቀመጥ ልትረብሸ የምትመጣው ግን ለምንድን ነው? ረበሽኩሽ እንዴ እንዴ፣ ረበሽኩሽ ነው እንዴ? ታለምን ያረክ ነው። እቅርታ እሺ ካስቀየምኩሽ፣ በቃ ካስቀየምኩሽ እቅርታ ብሎ ብድግ ብሎ ተነሳ። በቃ ስላየሁሽ ደግሞ በጣም ደስ ብሎኛል፣ በቃ ልሂድ ብሎ ሲል ቅድስቴ አለችው። አቤት አለችው፣ አቤት አላት። አንዴ እድል ልስጥህ አለችው። በምን ጉዳይ አላት። በሃና ጉዳይ ነው አላት። በምን ይሁን እሺ፣ በምን ይሁን አላት እያንቀጠቀጠው ማለት ነው ቅድስት ማለት ነው። ጽዮንዬ፣ ይቅርብኝ አላት። እኔ ሰው መግደል አንችልም አላት። ለምን ሲለው በቃ እኔ ሰው እሷ ሊገላት ፈለገች መሰለኝ። ያው እንትናን ስለ ወሰደችባት ጓደኛዋን የኔ ነው ብላ በአንድ ጓደኛ እንግዲህ እየተጣሉ እያለ ከእና እንድታስገድላት የፈለገች ነው። ግን ልጁ ግን አይሆንም፣ እንደዚህ አይነት ነገር መግደል አንችልም እያላት ምቴ እኔም አንግደል አለ። እና ምንድን ነው ከመግደል ሌላ ሌላ ሌላ ነገር አድርግልኝ ካልኩ ማድረግ ትችላለህ አለችው? አዎ እችላለሁ፣ የፈለግሹ ነገር እችላለሁ አላት። ምንም ቢሆን ደስ ያለኝ ነገር አረገዋለሁ አላት። እሺ አሁን በደንብ አርጋ ስማኝ እሺ። ምንድን ነው ሲለ ሀና ማናት ምንድናት፣ የሚለው ነገር ልታረጋግጥልኝ እፈልጋለሁ። ማለት እስቲ ቅዱስ ያን እንደ የተረጋጋ እስቲ ሰላምና ሀና እህትማሞች ናቸው ወይስ አይደሉም የሚለው ነገር ልታጣርልኝ እፈልጋለሁ። ይቅርታ እጽዋን ልታረጋግጭልኝ ትችያለሽ? በደንብ አድርገን ሀናና በሰላም መካከል እያን ተግባባ ነገርና የሆነ ነገር አለ አለችው ሁለታቸውም እንጃ ምን እንደሆኑ፣ ብቻ ልታረጋግጥልኝ እፈልጋለሁ አለችው። ሀና ማናትና ሀና ምንድናትና ከሰላም ጋር የሚለው ነገር አረጋግጥልኝ እፈልጋለሁ አለችው። እሺ ፍጹም ደግሞ እሺ፣ ችግር የለም እችላለሁ አላት። እሺ ትንሽ ግን መቆየት እችላለሁ አለችው። እሺ ትቆያለህ አለችው። በቃ እንደዛ ከሆነ ተስማምተናል አለችው። እስራ ውጪ ቆመው ቁጭ ቆመዋል። እንግዲህ ሰላም እየመጣች ና ሰላም እስራ አለችው። ሰላም ተባባሉ ሁለቱም። ምኖ ጠፋሽ ተጠፋፋች ተባሉ ሁለቱ ማለት ሰላም እንዴት ነሽ አላት። እኔ በጣም ደህና ነኝ፣ ግን ሰሞኑ ግን ሰፈራችን በጣም እየዞርክ ነው፣ አለችው። እናንተ ተደብቃችሁ ባንዞር ነበረ የሚገርመው አላት። አንተ ቀልደኛ እንዴ ትቀልዳለህ? እንዴ አለች። ሰሞኑ ክላስ ስጠፉ ግራ ገብቶ ነው ልጠይቅሽ ብዬ ነው አላት። እና ለሀና አጠይቃትም ነበር እንዴ ደውለ፣ አለችው። በደጋጋሚ ስልክ እደውላለሁ ግን እሷ ልታነሳለች አልቻለችም አላት። ግን በሰላም ነው ግን የጠፋችው? እባክህ፣ በቤታችን ውስጥ ግን ትንሽ ችግር ተፈጥሯል። ምንድን ነው እናታችን? ትንሽ ታስራለች። እናታችን ታስራለች? የሱ ነው እንዴ ታስራለች ማለት? እናታችን ፖሊስ ጣቢያ ነው ያለችው። አለችው። እንዴ ምን አድርጋ ነው? እኛም እኮ አልገባንም። ግን ብቻ የጠፋ ነው ግን በሱ ነው። ሰላምዬ እናታችሁ ምን አድርጋ ነው? እናታችሁ ምንም ጥፋት የለባትም። እሺ፣ ታዲያ ምን አድርጋ ነው? ፖሊሶቹ እኮ ተሳስተው ነው። ደግሞ በቅርቡ እንደምትፈታ ደግሞ እርግጠኛ ነኝ። እና ለዚህ ነው የጠፋችሁ? አዎ። አሁን ግን ትንሽ የተረጋጋ ስለሆነ ሰሞኑ እንመብቅ እንላለን። እንደዛ ከሆነ ተስፋ አንቆርጥም። አዎ እናታችን ብትሆን እኮ ብትኖር እኮ ትምህርታችንን እናቋርጥ እኮ አትሰጠንም ነበረ አለች ሰላሚ። ሀና ግን እንዴት ናት አላት እስራ። ሀና በጣም ደህና ናት። እሺ ከአንቺ ጋር ገብቼ እኮ ባያት ደስ ይለኝ ነበር። እሺ ይቻላል አለችው። አይ ይቅርብኝ አላት። ለምን ስትለው፣ ሀድራ እኮ ምን እንደሚያስከፋት ምን እንደሚያስደስታት ሁሉም ነገር አውቃለሁ አላት። ሀድራ ሁሉም ነገሯ ስለማትናገር ይቅርብኝ አላት። ስለዚህ ስትለው በቃ እዚህ ቤታችሁ፣ ግን ሰፈራችሁ መጥቼ ስላስቸገርኩሽ በጣም እቅርታ አላት። ኧረ ምንም ችግር የለውም አለችው። የሀና ግን እንዳትነግሪያት መምጣቴን አላት። እንዴ ለምን ስትለው፣ የሀና ነገር ያወቅሹ ትንሽ ነገር እንደሚያስከፋት ያወቅሹ አላት። እሺ በቃ አልነግራትም አለችው። እሷ ትታ ወደ ሀና ገባች። እሱ ትቶ ወደዛ ሄደ። የባዩሽ ባል ወደ እስር ቤቱ ጋር ወይዘሮ ሙላልሽ መጣች። ና ወይዘሮ ሙላልሽ ደንግጣለች። ና በድሉ ስትለው አንቺ አረመኔ ብሎ ሊመታት ዘሎ ሊመታት ሲል ጽሕፈት ቤቱ ተው ተው ተው ብሎ መጥተው ያዘው። በድሉ ምን ያልክ ነው አለች ወይዘሮ ሙላት። ሰው የላትም ብለሽ አሳቀሽ፣ አሳቀሽ ገደልሻት አይደለም እንዴ ማን እኔ ነኝ? ሙላት የባዮሽ የሚገድለው እኔነኝ እኔ ነኝ ገዳይ አለች። ማን ከአንቺ በላይ ጨካኝ ሰው አለ እንዴ? አላት የወይዘሮ ባዮሽ ባለቤት ማለት ነው። ጽህፈት ቤቱ ተረጋጋ እንጂ ወይዘሮ ሙላት እኮ በቁጥጥር ስር እናት ሰው ላይ ያለችው አለ። ምን ልሁን ብለህ ነው ሚስቴ እኮ ነው የገደለችብኝ አለ ወይዘሮ ሙላንሽ። ምንም ቢሆን ባዮሽ እኔ እንደማልገላት ጠንቅቀህ ታውቃለህ አለችው። እናስ ማን ገደላት አላት። ምናልባት አንተ አለችው አለ ደነገጠ። እኔ ደግሞ ምን አድርጌ ነው ምንገላት ስለ አንተና ስለ ባልሽ ማላቅ መሰለ ጠንቅቄ ነው የማውቀው። አንዳንዱ እኔ እኮ እንዳንተ የመጣልኝ ነገር ማውራት ተራ ሰው አይደለሁም አለችው። አይ በይ ተናገር እንጂ አላት። ወደ ሀሳቡ ስገባ ሚስትን የገደልከው አንተና ሃርሺ ተናገር እንጂ ተናገር እንጂ ስላት፣ እኔ ማነው የገደለው ብሎ ቢጠይቁኝ አንተ እንደምሆን ከእርግጠኛ ነኝ አለች። ማንም ጠንጥር ሰው የለም ከአንተ ሌላ አለችው። ወይዘሮ ሙላት እኔ ምን ልሆን ብዬ ነው የምገላት፣ እንኳን ልገላት ዝም ብሏል። እሺ ብዬ ራሱ አላውቅም። ምን ምን አንተ ነህ የወይዘሮ ዝም እሺ ብለ ማታውቀው አለችው? አዎ እኔ ብድርው አላት። ምንም ነገር ማረጋገጥ አይደለም አደለም፣ እንዴ ምሳና እራት እና ቁርስ ዱላዋን እያረከባት፣ ዱላ ያረከው ስትገባም ስትገባም እየቀጠቀጥካት ምን አላት ደነገጠ። እንዴ ምንድን ነው የምታወሪ? አላት ባይሽ እኮ የልቤ ጓደኛ ነበረች። አንተን ካድገባች በኋላ ነው ሰላሟና ሁሉም ነገሯን እያጣችው፣ አላት አለች። እንዴ እቺ ሴትዮ እኔ ጤነኛ አትመስለኝም። ያምሻል እንዴ አላት። አሁን ምንም ነገር እንዳትል፣ ቀጥ ብላ ከዚህ ጋር ውጣለኝ፣ ጥፋለኝ፣ ውጣለኝ አለች። እኔና ባይሽ ብንጣላ ኖርማል ነው፣ የባልና የሚስት ጸብ ነው። እረ እባክህ እንዴ ኧረ እባክህ በየቀኑ እየደበደብካት የባልና የሚስት ጸብ ነው ትላለች። አዎ የራስሽ ትገለሻት። ያቺን ጉዳት እኔ ጋር ይዘሽ ነው ራስሽ ጥፋት ነው እንዴ እኔ ጋ የምታመጪው አላት። የባዩሽ ባለቤት ምንም አሁን ብንጣላ፣ የፈለገ ነገር የምንጣላ እኔና ባዩሽ የሞታ አክል የምንደርስ ሰዎች አይደለንም አለች። እሱ ማ ደሞ ነው እኮ ጠጣሹ አላት። በጣም እቅርታ መሄድ እችላለሁ አለችው። ጽህፈት ቤቱ ጨርሳችሁ ከሆነ መሄድ ትችያለሽ አላት። የባዮች ባለቤት እኔ ግን እንኳን ጨረስኩም፣ አለ ደሞ ባንተ ነው አለችው። አላች እና ወይኔ በድሉ የማንም መጫወቻ የማንም መሳቂያ ሆናለሁ ብሎ ትቶ ሄደ። እንግዲህ ሀንዬ ሳላ መጣ፣ ቁጭ ብላ አሴ መላሴ መጣ። ወንድማ እንዴ ሀንዬ ሲላት እንዴ አተኛህም እንዴ ተኝተህ እኮ ነው እንዳረብሽ ብዬ እዚህ ጋር መጥቼ ቁጭ ያልኩት፣ አለችው። እንዴ በቃ ንምተኛ ሰላም አለክሽኝ እንዴ አላት። እኔ እኮ እንዳረብሽ ብዬ ነው እዚህ ጋር መጥቼ ቁጭ ያልኩት አላት። ምንም ችግር አልነበረውም ብትገቢም አላት። ይልቅስ የሆነ ነገር ልጠይቅሽ። ምንድን ነው ምላሴ የምጠይቀኝ አለችው። ለምንድን ነው ግን ትምህርት ማን ንጀምረው ማለት በቃ ትምህርት እንጀምር አላት። አይ አልጀምርም አለች። እሷ ትምህርታችን እኮ መቀጠል አለብን አለች አላት። አዎ እማዬ እኮ እዚህ ጋር ቁጭ ብለን ምንም የምናደርግላት ነገር የለም አለች። አይ እኛ ችግር የለም አንተ ሂድና ተማር፣ አንተ ግን ግባ፣ ችግር የለም አለችው የወንድሟ ማለት እናንተስ ለምንድን ነው ማትማሩት? አለ እኛ የት ወጣችሁ የት ገባችሁ የሚለን ሰው የለም፣ በፈለግነው ሰዓት መማር እንችላለን። አንተ ግን ትምህርትን ቀጥል ሂድ አለች። እማዬ ደግሞ ትምህርት አንድ ብለን ስንነግራት ይደብራታል። ሲለው ሃንዬ ችግር የለው ማለት ሃንዬ ስልክ ደው ተደወለላት። ቅድስት የደወለላት ስልክ ማለት ነው። አነሳችው። ደህና ነኝ ቅድስት፣ እግዚአብሔር ይመስገን አለችው። ጠፋው ጠፋ አይደለም አለችው። አዎ ተጠፋፋን። ላገኝሽ ይችላሉ አላት። አይ ዛሬ እንኳን አልመጣም ሌላ ጊዜ አለችው። እና ላገኝሽ ፈልጌ ነበረ ሲላት እኔ መቼ ዛሬ ሲላት ዛሬ አይመቸኝም አለችው። ግን ደህና ነሽ አይደል? አላት ተዘጋግሞ። አዎ ደህና ነኝ አለችው። እሺ በቃ እኔ ሲመቸኝ እደውልልሃለሁ፣ በራሴ እደውልልሃለሁ አለችው። ግን ደግሞ ካስቸግርኩ ሽቅርታ አላት። አረ ቅዱስቴ እኔ ምንም ነገር አላስቸገርክኝም አለችው። ጓደኛሽ ነው እንዴ አላት? ማለት ያ የነገርሽኝ ልጅ አላት። አሴ መላሴ ማለት ነው። አይ አይ እሱ አይደለም የኮሌጅ ጓደኛዬ ነው አለችው። ኮሌጅ ማቆልጅ ስለሆነ በጣም የሚያሳዝነኝ ነው አለ አሴ እየሳቀ እንደዛ ነው ነገሩ ሲላት፣ ምንም ማለት ፈልገህ ነው? አለች። አይደለም፣ ምንም አላልኩም።